ኢትዮጵያ በአራተኛው የዘላቂ ልማት ፋይናንስ ኮንፈረንስ ላይ እየተሳተፈች ትገኛለች። በግብርና ሚኒስትር ዶክተር ግርማ መንቴ የተመራ የኢትዮጵያ የልኡክ ቡድን በሲቪያ ስፔን እየተካሄደ ባለው አራተኛው ዓለም አቀፍ የዘላቂ ልማት ፋይናንስ ኮንፈረንስ እየተሳተፈ ይገኛል። የግብርና ሚኒስትሩ ዶክተር ግርማ መንቴ ኢትዮጵያ በሌማት ትሩፋት ያስመዘገበችውን ውጤት በኮንፈረንሱ ላይ በተሞክሮነት ከማጋራት በተጨማሪ ኢትዮጵያ የምግብ ዋስትናን ለማረጋገጥ የምታደርጋቸውን ሌሎች ሰፋፊ ጥረቶች እንደ ልምድ የሚያቀርቡ ይሆናል። የኮንፈረንስ የዘላቂ ልማት ግቦችን እንደ አውሮፓውያን አቆጣጠር በ2030 ለማሳካት በዋናነት ማነቆ የሆነውን የልማት ፋይናንስ ችግሮች ለመፍታት የመፍትሄ አቅጣጫዎችን ያስቀምጣል ተብሎ ይጠበቃል። ዘገባው የውጭ ጉዳይ ሚኒስቴር ነው። በምስራቅ አፍሪካ ቀዳሚ የሆነ የቡና ቅምሻ ማዕከል መቋቋሙ ወደ ውጭ የሚላከው ቡና ጥራት እንዲሻሻል እና የውጭ ድርጅቶች በዘርፉ እንዲሰማሩ ከፍተኛ አስተዋጽኦ እያደረገ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ገለጸ። የባለስልጣኑ ምክትል ዋና ዳይሬክተር ሻፊ ኡመር እንደገለጹት የቡና ጥራትን ለማሻሻል የቡና ቅምሻ ማዕከላትን ማስፋፋት አስፈላጊ ነው ብለዋል። በምስራቅ አፍሪካ ቀዳሚ የሆነ የቡና ቅምሻ ማዕከል መቋቋሙ ወደ ውጭ የሚላከው ቡና ጥራት እንዲሻሻል እና የውጭ ድርጅቶች በቡና ዘርፍ እንዲሰማሩ ከፍተኛ አስተዋጽኦ እንደሚያበረክትም ገልጸዋል። ባለፉት የለውጥ አመታት ለቡናው ዘርፍ የተሰጠው ልዩ ትኩረት የቡና ስትራቴጂ መተግበሩና የመዋቅር አደረጃጀትና መመሪያዎችን የማሻሻል ስራዎች ተጨባጭ ለውጥ እንዲመዘገብ ማስቻላቸውን አክለዋል። በዘርፉ የመጡ ለውጦች በቅርብ አመታት ውስጥ ከቡና ውጭ ንግድ የሚገኘውን ገቢ ከሶስት እጥፍ በላይ እንዲያደግ አስችሏል ብለዋል። በበጀት አመቱ 11 ወራት 28887 ቶን ቡና ወደ ውጭ ለመላክ ታቅዶ 49605 ቶን ቡና መላኩንና ከፍተኛ ገቢ መገኘቱን ገልጸዋል። መረጃው የግብርና ሚኒስቴር ነው።